መገን ስደት ለዚህ ነበር፣ ያሁሉ ውጣ ውረድህ። በሰው ሀገር እስር ቤት ተሰቃየ፣ ሀገር ገባ፣ ሀገር ክም ገብተህ ሳይደላ በእስር ተሰቃይተህ ድጋሜ ተሰደድክ። ድጋሜ ግን ወደ ሀገር ሳትመለስ እንደወጣ ቀረ። ለማመን የሚከብድ ቅስም ሰባሪ ዜና ከወደ ሳውዲ አረቢያ። ወላሂ ያማል። አላህ ወጥቶ ከመቅረት ከድንገተኛ አሟሟት ይጠብቀን። የሀገሬ ልጆች፣ ምን ጉርኔ የመጣብን? ወጣቱ በሀገርም በስደትም አለቀ ሰው ታሞ ምን ክንደው እንዴት ነው ብሎ ህክምና ደርሶ መሞት አሁን ላይ እንደ ብርቅ ወይንም ደግሞ ልክ እንደሌላ ነገር የሚሆንበት ጊዜ ላይ ደርሰናል እና እንዲሁ አላህ መጨረሻችን ያሳምረው እንዲሁ ለዚህ ነበር ያ ሁሉ ድካም ያ ሁሉ ልፋት አሁን ውስጥ ለራስ የፈሩ ይኔ የመጨረሻስ ምን ይሆን ቆይ ለዚህ በሰከንዶች ሲቀር ለሚቀረው ያ ሁሉ ድካም ማንገባበት ማናደርገው የለን እንኖራለን እንጂ እኮ እንሞታለን ብሎ የሚያስብ የለም። አስባችሁታል? ገና በለጋ አልሚው ከአንድ ካንዳይሉ ሁለቴ በባህር ተጉዟል እንዳልኳችሁ። መጨረሻው ግን ወደ እናት ሀገሩ ድጋሚ የመመለስ እድሉን ሳገኝ በሰው ሀገር እንደወጣ ቀረ። ከሞቱ አማሟቱ ሁሌም እንደምላችሁ የስደተኛ ሞት አንድ ሞት ብቻ አይደለም፣ የሀገሬ ልጆች ሁለት ሶስት ሞት ነው። ቃይ እናት እድሏ እናት ምን ይበጫት ይሆን ማለት እኛ በሚዲያ የምናውቀው እንደዚህ ያለ የወለደች እናት ቤተሰብ ልጃችሁ ታመመ ደከመን ሳይሰሙ ኧረ ልጃችሁ ሞተኮ ሲባል ምንድን ነው የሚወጣቸው የሀገሬ ልጆች? አላህ መጽናናቱን ይስጣቸው። ወላይኔ በጣም አሳዘነኝ ከምላችሁ በላይ ማለት ነው። ቴድራያን የማውቀው በጣም ከብዙ አመት በፊት ነው። ማውቀውም ከዚሁ ሶሻል ሚዲያ ላይ ነው። ገና ከስንት አመት በፊት ብሬክስና መሲ ሳውዲ አረቢያ በነበሩበት ሰዓት ያው አብሮ ይኖሩ ስለነበር በእነሱ አማካኝ ነው ያወቅኩት። ዜድ የምትባልም ሚስት እንዳላቸው አውቃለሁ እየኖሩ እያለ በፊት ያው ድንገት ተይዞ እስር ቤት ገብቶ በጣም ብዙ ዋጋ ከፍሎ ከብዙ መሰቃየት በኋላ ወደ ሀገሩ ገብቶ ነበር፣ ማለት ነው። ያው በዚያ ሰዓት ብሬክስም ተይዞ ሀገር ገብቶ ስለነበረ አብረው ኢትዮጵያ ውስጥ ነበሩ። ኢትዮጵያም ገብተው አልደላቸውም። ያው ያለባትን ችግር ሀገራችን ብዙዎቻችን እናውቃለንና ባለው ችግር አኳያ በዚያ በመነሳት ከመሲ ቤተሰቦች ጎንደር እንደሄዱ እኛ ሀገር አዲስ ዘመን የምትባል ከተማ ለስምንት ወር ይሁን ለአንድ ዓመት ያክል ይሁን ታስሮ ነበር ልጁ ማለት ነው። የምንላቸው ፈልጌ ነው በጥቅሉ በፊት በሰው ሀገር እስር ቤት ተሰቃየ። ከሀገሩም ገብቶ ሳይደለው በእስር ቤት ተሰቃይቶ፣ በዚህ ሁኔታ ውስጥ ነው ከሀገር ላይ እንዴት ይኖራል ብለው ሁለታቸውም ስደት መረጡ ድጋሚ። ብሬክስም እሱ ብሬክስ እንደምታዩት በህጋዊ መንገድ ወደ ሳውዲ አረቢያ ሲመጣ እሱ ደግሞ በህገ ወጥ መንገድ ድጋሚ ወደ ሳውዲ አረቢያ ተሰደደ ማለት ነው። እንግዲህ ቴዲ የብሬክስ ወንድም ነው እና ያው ሚስቱ ስላለች ተቀበለችው። በሰላም ገባ። የተወሰኑ አመታቶችን ኑሯል ሳውዲ አረቢያ ላይ ግን እንዳልኳቸው ድጋሚ መመለስ አልቻለም። ያ ሁሉ ውጣውረድ መጨረሻው ይሄ ሆነ። በሰው ሀገር እንደወጣ ቀረ። ለዚውም ታሞ ምንክነው ነው ምናምን ተብሎ ትጠይቁ አይደለም፣ ድንገት ሞተ ሲባል፣ እረ ያማልሁለህ እኔ እንኳን ለቤተሰቡ አላውቅም። አይቸው እንኳ ቪዲዮ ለመስራት አቅም አጠረኝ። እንዴ ፕራንክ ይሆን ሁሉ እንድል አደረገ። ብትሉ አሁን ላይ ያለው ነገር አያስተማምንም። እድሜ ለይቱ ለይታ እየተባለ ያልሆነ ሆነ የሆነ ሆነ ስለሚባልና መረጃውን ራሱ ብሬክስ እንኳን ፖስትዎት በቃ ለማመን አቃተኝ። እነሱም ድንገት ነው የሰሙት እንጂ ታሟል እንዲ ብሏል ምናምን አይደለም። እሱ ራሱ ግራ ተጋብቶት የሚጽፈውን ራሱ ምን ብዬ ልጻፍ እንዴት ልመን እያለ እሱም መሲም ማለት ነውና ከእነሱም አልፎ ግን አሁን በጣም ብዙ የራያ ልጆች መረጃውን እንግዲህ ሸር እያደረጉት ነው ያለው እና በጣም ያሳዝናል። የሀገሬ ልጆች ሰው ደክሞ በወጣትነት እድሜው ነገ የተሻለ እንድሮ ኖራለሁ ብሎ ተሰዱ። ኧረ ውይ! ኧረ እኔ ወላሂ በጣም ነው ያሳዝነኝ። አላውቅም ሞት ለማንም አይቀርም፣ ግን የስደት ሲሆን ደግሞ ሁለት ሶስት ሞት። አሁን እናቱ ምንድን ነው የምትሆነው? ንገሩኝ። ለእሱ ብላ ሚስቱን ብዙ ዋጋ ከፍላለች። በሰው ሀገር ላይ ገብቷቸዋል በሰው ሀገር ላይ ሷስ እንዴት ነው የምትቋቋመው? ይህ ላይ ለማች እንላለን አይደል? ማች መሞታችን አይቀርም። የሚያሳዝነው ከሞቱ አሟሟቱ እንጂ ማለት ነው ሀገር የልጆች የአሟሟቱ ሁኔታ እንጂ የሚያሳዝነው መሞታችን አይቀርም ግን፣ በዚህ ሁኔታ ውስጡ ነው። ይሄን የመሰለ ልጅ እንደወጣው ሲቀር ያማል። በዚህ አጋጣሚ በሳውዲ አረቢያ ወንድሞቻችሁ የሚኖሩ እህቶችን ወንድሞቻችሁ ጥንቃቄ እንዲያደርጉ ንገሯቸው። በእርግጥ የቴዲ አሟሟት ይሄ ነው ተብሎ የተነገረ የተገለጸ ነገር የለውም። አንድ ልጅ ብቻ ነው ለየት ያለ መረጃ ጽፎ ያየሁት፣ እንጂ ብሬክስ ራሱ ስለአሟሟቱ ስለምኑ፣ በዚህ ምክንያት ነው እንዲህ ነው ምናምን ብሎ ያስቀመጠው ነገር የለም። ገብቷቸዋል ብቻ በደፈነው እንዴት ልመን ወንድሜ፣ ለእናትህ ምን ብዬ ልንገራት ብሎ ነው። በቃ እሱም ሸር ያደረገው እና እየፖሰተው፣ ግን ሁሉም ማለት ነው ምንድን ነው እንዴት ነው እያለን ያለ የሞቱ ምክንያት እራሱ ምን እንደሆነ አልታወቀም። ግን አንድ ልጅ ፖስቶ እንዳየት ከሆነ ቴዲ ራያን በጨካኞች አተኗነ ያለ ገብቷቸዋል። ያ ማለት በሰው እጅ ነው የሞተው ማለት ነው። አንድ በፖሊሶች ሊሆን ይችላል፣ ሁለት ደግሞ እንግዲህ አላውቅም ከራሱ ሀገር ዜጎች ጋር ተጋጭቶም ሊሆን ይችላል። ግን ብዙ ጊዜ በተደጋጋሚ የምንሰማው ነገር አለ። እሱም ምንድን ነው የመኖሪያ ወረቀት የሌላቸው ልጆች ሳውዲ አረቢያ ላይ ፖሊስ ሲያዩ ላለመያዝ ሲሉ ይሮጣሉ። በሚሮጡ ሰዓት ደግሞ እነዚያ ፖሊሶች እየተኮሱ በጣም የብዙ ሰው ህይወት ሲያጠፉ ወይም እንደሚያጠፉ እናውቃለን። ስለዚህ በዚህ አጋጣሚ ሊሆን ይችላል በዚህ ምክንያትም ሊሆን ይችላል ህይወቱ ያለፈው። እና ሳውዲ አረቢያ ላይ የምትኖር ወንድሞች ወንድሞቻችሁም ካሏችሁ ፖሊስ ሲያዩ ሩጠው ለማምለጥ ከመሞከር ይልቅ ነገም ሌላ ቀን ነው ለተሻለ ነገርም ሊሆን ስለሚችል እንዲሁ እንሮጣለን ብሎ ባይሞክሩ፣ በሰላም እጃቸውን ሰጥተው ታስረው በሰላም ለሀገራቸው ቢበቁ። አሁን ላይ ተይዞ መግባት ራሱ እንደ ድሮ አይደለም፣ አሁን ላይ ይሻላል። በፊት እስር ቤት ገብተው በጣም ብዙ ዋጋ ነበር የሚከፍሉት። በጣም ብዙ ተሰቃይቶ ለምሳሌ ቴዲ ወደ ሀገር ሲገባ እንዳልኳችሁ ታስሮ በጣም ተሰቃይቶ ነበረ። በጣም ስቃይ ነበር በፊትና አሁን ላይ ግን ከተያዙ ተሎ ነው እያሳፈሯቸው ያሉ። ስለዚህ እናንተ ደና ከሆናችሁ ነገ ድጋሚ መሰረት ትችላላችሁ። የሚያሳዝነው ነገር ለእናንተም እንደወጣችሁ በሰው ሀገር ስንት ዋጋ ከፍላችሁ ስንት ተንገላታችሁ እንደወጣችሁ በዚህ መቅረቱ ይህም በራሱ ትልቅ ህመም ነው። ሌላው ደግሞ ለቤተሰብ የዘላለም ጠባሳ ነው። እየጣላቸው የምትሄዱትና እባካችሁን፣ ፖሊስ ስታዩ ለመሮጥ አትሞክሩ፣ ለማምለጥ አትሞክሩ። በሰላም እጅ ሰታችሁ ያለውን ነገር ብትጋፈጡ ነው የሚሻላችሁና፣ አላውቅም አላህ ለቤተሰቦቹ መጽናናትን ይስጣቸው። እንደ ወጥቶ ከመቅረት እሱ ይጠብቀን። ሰው ከንቱ ታዲያኛ ምንኖር ይመስል ይሄን አድርገን እንዲህ አድርገን ደክመን ለፍተን እሑድ ላይ ነው በጣም ያሳዘነኝ። ሀገሬ ልጆች ልክ በአካል የሚያውቁ አካል ነው የተሰማኝ፣ ለምን እንደሆነ አላውቅም። ከሶስት ሳምንት ነው ከሁለት ሳምንት በፊት አንድ ቪዲዮ ሰርቶ ነበር። እሱ ቪዲዮ ምንድን ነው መሰላቸው? ልጁ ቆንጆ ነው የማይካድ ነገር ነው። እና ፊቱ ተበላሽቶ በዩቱብ የሆነ ቪዲዮ ይዞ መጣ። እሱ ምንድን ነው እንደ ይሄ እንዳትሆኑ ተጠንቀቁ ብሎ ቪዲዮ ሲሰራ እንደ የፊት ጉዳይ አይደለ የሚጠቅም ነገር ሊኖረው ይችላል። እና ቪዲዮውን እያየሁት ነበር እና ምግብ ሲሰራ የሚሰራበት ማጥባ ሙኬፍ እንዳልነበረው እና በጣም ሙቆስ ስለነበረ ከሞቀውም በኋላ ደግሞ ከማጥባህ ወጥቶ ፀሐይ አግኝቶት እና የማጥባሁ ሙቀትና ውጭ ላይ ያለው ፀሐይ ሲቀላቀልበት፣ በዚያ ምክንያት ፊቱ እንደተበላሸ እንደኔ እንዳትሆኑ ተጠንቀቁ ምናምን እያለ የመጨረሻ ቪዲዮ ሰርቶ አይቼው ነበር ማለት ነው። እና ከባድ ነገር ልጆች፣ ሰው ከንቱ አላቅም። አላህ ለቤተሰቦቹ መጽናናትን ይስጣቸው። ምን አለና ይሄን ያክል ሰርተናል፣ ምንም የለኝም ድካም ብቻ ቤተሰብ ብሬን በሎ እንዲህ ያለ እንላለን። ወላሂ በሰላም እንደተሰደዱ በሰላም መመለስን የመሰለ ትልቅ ነገር የለምና እንዲሁ ሁላችንም አላህ በሰላም ለሀገራችን ያብቃን ነው የምለው እንደ ወጥቶ ከመቅረት እሱ ይጠብቀ መጨረሻችን አላህ ያሳምረው። ሞት ለማንም አይቀርም። በዚህ ልክ ሲሆን ግን በዚህ ሁኔታ ሲሆን ግን ያማል እና አላህ መጨረሻችን ያሳምረው ነው የምለው። በሳውዲ አረቢያ ለሚኖሩ ወንድሞቻቸው አስጠንቅቋቸው ማለት ነው የምፈልገው። ሰላም ሁኑልኝ።